ሳውዲ አረቢያ ውስጥ ያላችሁ እባካችሁ ከዚህ ነገር ተጠንቀቁ ማለት ነው። ብዙ እህቶች ላይ የደረሰ ና ዛሬ ደግሞ በጣም አስደንጋጭ ነገር እዚህ ጋር እንደምትመለከቱት እች ልጅ ላይ የደረሰው ነገር እናንተም ላይ እንዳይደርስባችሁ ማለት ነው። ወላሂ ነው የምላችሁ እኔ በማውቃቸው ጓደኞች የራሱ ደርሶባቸዋል ማለት ነው። ና እባካችሁ ተጠንቀቁ። ቪዲዮውም ደግሞ ለብዙ ልጆች እንዲደርስ እና እንዲጠነቀቁ በተለይ በአሁኑ ሰዓት ላይ በጣም በጣም በጣም ጊዜው በጣም እያስፈራ ነው ያለው። በተለይ ደግሞ መንፋ ውስጥ ያላችሁ ማለት ነው ቪዲዮውን እስከ መጨረሻው አዳምጡ። ያላችሁት ላይክ ሼር ማድርጎት። አሰላሙ አለይኩም ወራህመቱላሂ ላይ በረካቱ። ክርስቲያን ወገኖችም ሰላም ብያለው። ሀባይ ቢንዴ እናችሁ ሰላም ናችሁ? ይጋውሉ ሰላም ነው። አላህ ሱብሓነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልኝ ያልኩኝ እንደ ተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንዳያችሁ በተለይ ሳውዲ አረቢያ በተለይ ደግሞ በተለይ በተለይ መንፏ ውስጥ ያላቸው እህቶች ባካችሁ ተጠንቀቁ። ማን ነው ዛሬ አንድ ጓደኛዬ የደረሰባትን ነገር ነግረኛለች። እንዲሁም ደግሞ ይህንን ቪዲዮ መዳሚና የላከችልኝ ማለት ነው እና አንቺ ባለሽበት ሰፈር ይህ ነገር ተፈጥሯልና ተጠንቅቂ፣ እንዲሁም ያሉ እህቶችሽንም አስጠንቅቂ ስላለችኝ ነው። ይህንን ቪዲዮ ብዙ ጊዜ የሚያስጠነቅቃችሁ እና የሚጠቅማችሁ ቪዲዮ ይዤላችሁ ስለሚመጣ ግዴታ መናገር ስላለብኝ ነው ይህንን ነገር ይዤላችሁ የመጣሁት። ማ ቪዲዮ ደግሞ እናንተ ጋር መቆም የለበትም። በተለያየ ሶሻል ሚዲያ ላይ ለቃችሁ ብዙ እህቶች እንዲጠነቀቁ አድርጉ ማለት ነው። ይሄ ካሜራ ላይ ስለወጣ እንጂ ካሜራ ላይ ያልወጡ ብዙ ብዙ ጉዶች ስላሉ ነው ስለማውቅ ነው ማለት ነው ማለት ነውና እና እንደነገርኳችሁ መንፋ ውስጥ ያላችሁ በተለይ ደግሞ ሳውዲ ዓረቢያ የትኛውን ቦታ ያላችሁ እህቶቼ እባካችሁ ተጠንቀቁ። ባን ነው በአሁኑ ሰዓ ላይ የአረብ ወጣቶች ወይም ደግሞ ወንዶች እነዚህ ፍንዳታዎች ማለት ነውና በአሁኑ ሰዓት ላይ በጣም ከፍተዋል። በፊት ትንንሽ ነበረ፣ አሁን ደግሞ ምንም አይነት ወደ ኋላ የሚሉት ነገር የለም። በሌላ ጊዜ በጨለማ ቦታ እንዲሁም ደግሞ ሰው በሌለበት ቦታ ነበረ ይህንን ነገር የሚያደርጉት ማለት ነው። አሁን ደግሞ በይፋ ወጥተው ይህንን ነገር እያደረጉ ነው ያሉት። ግን እንትን ፖሊሶቹም ራሱ አሁን ላይ በዚህ ነገር ላይ የእንትን እያቀቁን ማለት ምን ማለት ነው ሀገራችን ላይ እና ስለዚህ ነገር እያጣሩ ነው። ይዋ ስለዚህ ነገር እያጣሩ ነው። ግን ከአላም በታች ጥንቃቄ አድርጉማ። ነው እች ልጅ መዳም ቤት ሰርታ ጨርሳ ከዛ ወደ ቤቷ ገብታ ማለት ነው ሰው ለመዘየር ስትወጣ ነበር እዛ ሰፈር የአረብ አረቦች አሉ አረቦች ደግሞ ካሜራ ደቅነዋል ለምን ይህን ነገር ስለሚያውቁ ብዙ ሰዎች ላይ ይሄ ነገር ስለደረሰ አረቦቹም ላይ ይሄ ነገር ስላጋጠማቸው ግዴታ ማወቅ ስላለበት ሰውየው ካሜራ ደቅነዋል ማለት ነው እና እሱ ቤት ሰርታ እሱ ቤት ሰርታ እየወጣች ነው እቃዋን እዛ የቀን ስራ ነበረ የሄደችው ከቂርታ ጋር ማለት ነው የቀን ስራ ሄዳ እዛው ሰፈር ለሰፈር ስለሆነ የምትፈልጋቸውን ነገሮች እዛ ሄዳ ሰርታ አረቦች የሰጧትን ልብስ እንዲሁም ደ ብሯን የዛ እየወጣች ከነሱ ቤት ወጥታ ወደ ቤቷ እየሄደች ነው። ይሄ ነገር ያጋጠማት ማለት ነው። አስቡት እንግዲህ እንደ ማንኛው ሰው መኪና ነው ያልፋል ብላ እያሰበች የሚያልፍ መኪና መስሏታል። እንደዚህ አይነት ነገር የሚያደርጉባታል መሰላትም። ሙሉ እቃዋን ከነስልኳ እቃማዋን፣ ብሯዋን፣ ስልኳን እንዳለ ያላት ነገር ሁሉ እዛው ቦርሷ ላይ ራሱ ወርቅ አለ ማለት ነው። አስቡት እንግዲህ ወርቋን እንዳለ ነጥቀዋት ነው የሄዱት። መንጠቅ ብቻ አይደለም፣ ወላ መኪና ራሱ እዛው ሊጨፈልቃት ነበር። አላ አለ ሁሉ ሲላት ነው እንጂ እንዴት እንዳደረጓት እንዴት እንደሳቧት እንዴት እንዳደረጉ ያዘችውን እቃ እንዴት እንደተበተነ እቃው ይበተን ግን እሷ ላይ ራሱ አደጋ ሊደርስባት ነበረ። ማ ነው አላህ ስላተረፋት እንጂ። አስቡት እንግዲህ መኪናው ስር ጎማው ስር ገብታ እግሯ በዛው የሆነ ነገር መሆኗ አይቀርም ነበረ። ስለ እሷ ሕይወት ምንም ያሳሰባቸው ነገር የለም። ያዘችውን ነገር ለመውሰድ ብቻ ነበረ እየታገሉ የነበረው። አስቡት እንግዲህ እንደ ማንኛውም ሰው የሚሄድ መኪና መስለው፣ ከዛ እሷ ቀስ ብላ እያለፈች እያለ አንዱ ቀስ ብሎ ወጥቶ ከምትኑ ማ ነው ከመስኮቱ ወጥቶ ያዘች የሰጣችሁን እንትን ሻንጣን ነው የሳባት በዛ ሰዓት ደግሞ ከሱም ከና አባያ ነው የሳባት ማለት ነው እቃውን ብቻ እንትን ሻንጣውን ብቻ የሚወስድ እየመሰለው ሻንጣውንም ጭምር ነጥቋት በዛው እሷን ነጥቃለሁ ብሎ ከና አባያዋ ሲነጥቃት እዛው መኪና ስር ገብታ ፈጣሪ ያለውልሽ ብሎ ነው የተረፈችው ማለት ነው እና ያዘችውን የሰራችውን የቀን ስራ የሰራችበትን የያዘችውን ወርቅ ብር በሁኑ ሳ ላይ ደግሞ ጊዜው ስላስፈራ በዛው ቢይዙኝስ ብላ ያዘቻቸው ወርቋቸዋን ብሯን ሻንጣ ላይ ነበረ ማለት ነው። አስባችሁታል? ያን ሁሉ ይዞባት ሄዱ። በድንጋጤ እዛው ደንግጣ ተመልሳ ነው እዛው አረቡ ቤት የገባችሁ ማለት ነው። አረቡ ግን ይህንን ሶሻል ሚዲያ ላይ ለቆ እባካችሁ እንደዚህ አይነት ነገር መንፋ ውስጥ እየተከሰተ ስለሆነ እንትን ምርመራ አድርጉበት፣ እንዲሁም ደግሞ ይሄ መኪና ያዙት ብሎ ነው። ጽሁፉን ማንበብ ትችላላችሁ አረብኛ የምታቁ፣ መግቢያ ላይ ያያችሁትን ጽሁፍ በስነ ስርዓት ማንበብ ትችላላችሁ ማለት ነው እና ከዚህ በፊት አንዲት ማቃት እዛው ጀማ ላይ ነበርን ማነው የዛሬ አምስት ዓመት ምናምን ሰባት ሺህ ሪያል ከነ ቦርሳዋ ከነ እቃማዋ የተነጠቀች አለች። ብዙ የተነጠቁ እንዲሁም ደግሞ እንደውም መንጠቅ ብቻ ሳይሆን እነሱን ራሱ ወስተው ደፍረው፣ አስቡት እንግዲህ ደፍረዋቸው። ከደፈሯቸው ለአንድ እኮ አይደለም የሚደፍሩት እዛው መኪና ውስጥ ሶስት አራት አምስት ሆኖ ነው የሚሰበሰቡት ማለት ነው። ከዛ ሁለት ልጆችን ይዘው ሄደው ደፍረው እዛው ሜዳ ላይ ጥሏቸው የሄዱ ብዙ አሉ ማለት ነው። ባለ ትዳር ምስት ራሱ ወስተው ማለት ነው። አስቡት እንግዲህ ልጇን አስቀምጣ ቤት እንትን ለልጇ የሚያስፈልገውን ነገር ብጋላ ልትገዛ በሄደችበት እዛው አፋፍ ሰው ይዟት ሄደው ደፍረዋት እንደፈለጉ ተጫውተውባት ሜዳ ላይ ጥለዋት ነው የሄዱት ማለት ነው። ከዛ በኋላ ግን በባሉ ጋር ደውላ እዛው ሚያውቅ ያገኘችውን ሰው ደውልልኝ ብላ ስልኳን ተቀምታ ያለውን ሁሉ ነገሯን ተቀምታ ግን የምታቀያ በባሏን ቁጥር ስለምታውቅ ደውላ ይህን ይህን ቦታ አለው ድረስልኝ ብላ ሄዶ መጣት ማለት ነው። እና እባካቸው ቶቼ የተጠንቀቁ በአሁኑ ሰዓት ላይ በጣም እያስፈራ ነው ያለው። እንዲሁም ደግሞ ለእኛ ደግሞ በቃ ጭራሽ እኛ ሀበሻ መሆናችንን ካወቁ ደግሞ እንዳለ ነው የሚጫወቱብን ማለት ነው። ይህንን ደግሞ የሚያደርጉት ለምንድን ነው? እኛ የሚያግዘን እና ለእኛ የሚከራከርልን እንደሌለ ያውቃሉ። ስለዚህ ተጠንቀቁ። ስትወጡ ቦርሳ ይዛችሁ አትውጡ። ቦርሳችሁንም ያዛችሁትን ቦርሳ ከአባያ ውስጥ ነው ማድረግ ያለባችሁ እንደዚህ ኪስ የሆነ እንትን የሆነ ፌስታል ምናምን ሻንጣ ያለበት ነገር ሲሆን እኛ ሀበሾች ደግሞ ብዙ ጊዜ ሻንጣችን ላይ ብራችን እንደሚናስቀምጥ ያውቃሉ። ከአንድም ሁለት ከሁለትም ሶስቴ ዘርፈው ስላዩ ሻንጣ ውስጥ ብር እንዳለ ወርቅ እንዳለ ያውቃሉ ማለት። ለዛም ነው ሻንጣ ያዙ ሰዎችን የሚነጥቁት ማለት። እኔ ብዙ ጊዜ ውጭ ስወጣ ወላሂ ሻንጣ አልይዝም። ትንሿን የብሯን ቡክ ነው ይዤ መውጣው። እሷንም ደግሞ አባዬ ውስጥ ነው ደበቅ ማደርጋት ማለት ነው። ስለዚህ ሻንጣ ይዛችሁ ውጭ እንዳትወጡ መውጣት ካለባችሁ ቅርታ የብር ዋን ቡክ ብቻ ይዛችሁ ውጡ ማለት ነው ሌላ ነገር ይዛችሁ እንዳትወጡ እንዲሁም ደግሞ አባያ ትልቁን አባያ ሊበሱ ማለት ነው እና ፊታችሁን የሚያሳይ ቅርጻችሁን የሚያሳይ አባያ ትልበሱ ማለት እንደዛ ስትሆኑ በቀነሱ እንደዛ እንደዛ አይነት ነገር ስለሚፈልጉ ነው ገብቷችኋል ተጠንቀቁላችኋለሁኝ። በአሁኑ ሰዓት ላይ ሳውዲ አረቢያ ላይ የሸባቦች በትንሽ ጣፍተው ነበረ። በአሁኑ ጊዜ ላይ አንድም ነገር አልሰማሁም ነበረ። ዛሬ ግን ይህንን ቪዲዮ ሳይ በጣም ነው የደነገጥኩት። በተለይ ደግሞ መንፏ ሲል እኔም መንፏ ስላለሁኝ በጣም ነው የፈራሁት ማለት ነው እና መንፏ አካባቢ ያላችሁ እህቶቼ ተጠንቀቁ፣ ከዚህ ነገር እንዲሁም ደግሞ ራሳችሁን ጠብቁም፣ እንዲሁም እህቶቻችሁንም አስጠንቅቁ። ለማያውቁት እህቶች ይህንን ቪዲዮ ላይክ ሼር አድርጋችሁ አድርሱላቸው ማለት ነው። ወላሂ ብሩ ይወሰድ ሰርታችሁ ታገኙታላችሁ፣ ግን ህይወታችሁንም ልታጡ ትችላላችሁ። እንደገና ወስተው የሆነ ነገር ሊያደርጓችሁ ይችላሉ። እችን ልጅ አይታችኋል። ወላሂ ለህይወቷ ምንም አልሰጉም። ከነ ሻንጣ ከና ባያወስተው አላህ ነው የተረፋት። ጎማው አልበላትም ገቶቿል ጎማው ስር ገብታ ቢሆን አስቡት እዛው ጫፍ ልቀዋት ሊሄዱ ነበረ ማለት የእሷ ህይወት ጭራሽ የሚያሳስባቸው ነገር የለም የሆነ ነገር እናንተ ላይ ማግኘት ስለሚፈልጉ ብቻ ነው እና እነዚህ ሸባቦች ሆኑ እንጂ ሹርጦች ራሱ በአሁኑ ሰዓት ላይ ጥቅም ነው የሚፈልጉት ማን ነው ትክክለኛ ሹርጣ የለም ትክክለኛው የእውነት የሚሰሩት እንደ ካያዟችሁ ወደ እስር ቤት ነው የሚወስዷችሁ ግን አንዳንዶቹ አሁን ላይ መንፏ ውስጥ እና እዛ አካባቢ ላይ ነሲ ምናምን መልማ ምናምን ያሉ ፖሊሶች ማለት ነው፣ ጭራሽ ብር ነው የሚፈልጉት ይዟችኋል፣ ብራችሁን ይወስዳሉ። ከዛ በኋላ ይለቋችሁ እና ትንሽ ጊዜ ጠብቀው ደግሞ እዛ ቦታ ላይ እንዳላችሁ ያውቃሉ፣ ተመልሰው መጥቶ ቤት ሰብረው ይወስቷችኋል ማለት ነው እና እኛ ሀበሾች ደግሞ ከዚህ ሀገር ላይ መውጣት አንፈልግም። ቤተሰብ ልንረዳለን እየሰራን ያለነው ነገር ሊያልቅልን ስለማይችል እናም የጀመርነው ቤት ሊኖረን ይችላል። እንዲሁም ደግሞ ትን መስራት የምንፈልጋቸው ነገሮች ሊኖሩ ይችላሉ። ቤተሰብ ልንረዳ እንችላለን። በዚህ ብዚህ አልሞላ ብሎን የሰው ሀገር ላይ ቁጭ ብለን ያለን ሰዎች ደግሞ ወደ ሀገር መግባት አንፈልግም። ሽርጦች ራሱ ይህንን ነገር ስለሚያውቁ ከዙ ራሱ ብር ነው የሚጠይቁት። ለምን ብር እንድካፍለን እንደምንወጣ ያውቃሉ። ማን እኛ አይሞላልን። ሞላህ አላህ ስብሓን ተዓላ ያሰብነውን አሳክተን በሰላም ለሀገራችን ያብቃን። በአሁኑ ሰዓት ላይ ሰው ከፍተዋል። ራሳችሁን ጠብቁ፣ ጥንቃቄ አድርጉ። እንዲሁም ደግሞ ሌሎች እህቶቻችሁን አስጠንቅቁ። ስትውጡም ደግሞ እንደዚህ አይነት ቦርሳ ምናምን እዛችሁ አትውጡ። ላይ ህይወታችሁ ራሱ አደጋ ነው እላችኋለሁ። ለማንኛውም ሀባይቢ የዛሬ ቪዲዮ ይህንን ይመስል ነበረ። ስለተከታተላችሁን ያመሰግናለሁ። አላህ ይጠብቃችሁ። ሰላማችሁ ይብዛለኝ።